ሰላም፣ ጤና ይስጥልኝ። የተወደዳችሁ እና የተከበራችሁ ክቡራትና ክቡራን አድማጭ ተመልካቾቻችን በያላችሁበት የዓለም ጥጉሉ ሰላምታ የደረሳችሁ አድማጮቻችን፣ ተመልካቾቻችን፣ በቅድሚያ ለመላው ክርስትና እምነት ተከታዮች እንኳን ለቅዳም ስዑር አደረሳችሁ። በነገ እለት የትንሣኤ በዓል ነው፣ የክርስቲያን ወገኖቻችን ጾም የሚፈቱበት እለት ነው። እንግዲህ ከዛሬ እኩለ ሌሊት ጀምሮ እንኳን አደረሳችሁ ለትንሣኤ። በመቀጠል በሀገራችን ኢትዮጵያ በተለያዩ ቦታዎች ላይ እየተደረጉ ያሉ ድርጊቶች ምን እንደሚመስሉ አብረን ለማየት እንሞክራለን። ቀጥታ ወደ መረጃዎች ነው የምገባው። መረጃን የማስቀድምላችሁ ለማ መገርሳን በተመለከተ መረጃዎች እየወጡ ይገኛሉ። ትናንትና ቀጥታ ስርጭት ላይ አንዳንድ ጉዳዮችን ለማንሳት ሞክሬ ነበር። ለማ መገርሳ በጣሊያን የዓለም የምግብ ድርጅት ውስጥ ተቀጥረው እንደሚሰሩ ይታወቃል። አሁን የኮንትራት ጊዜውን ስላጨረሱ የኦሮሞ ፖለቲካ ውስጥ ይገባሉ ተብሎ ተፈርቷል። ለማ መገርሳ ጫካ ያሉትን ከተቀላቀሉ ለብልጽግና ስጋት ስለሆነ አስቀድመው በምስራቅ ወለጋ የሚገኙትን ሰባት የለማ መገርሳ ቤተሰቦች ታስሯል ነው የተባለ። ለምን እንደታሰሩ ሲጠየቁ ከሽብር ቡድን ጋር የሚሰሩ ናቸው ተብሎ ነው የታሰሩትም ተብሏል። ጉዳዩን እንግዲህ ፖለቲከኛው ጃዋር መሐመድም በማህበራዊ ትስስር ገጹ ይፋ አድርጓል። የለማ መገርሳ ቤተሰቦች በወለጋ በምስራቅ ወለጋ ወጣ ያለ ቦታ ነው እንግዲህ የሚኖሩትም። አቶ ለማ ከ2020 ጀምሮ ከፖለቲካ ርቀው ነው ሲኖሩ የነበሩት። እንግዲህ አቶ ለማ አሜሪካ ገብተው ርቀው ከገኙት አሁን ወደ ፖለቲካ ይመለሳሉ ተብለው ነው የተፈራው። ለማ እንደ አውሮፓን አቆጣጠር ከ2016 እስከ 2019 ዓ ም ድረስ ኦዴድን የመሩ ሲሆን የክልሉ ፕሬዚዳንትና የፖሊስ ኃላፊ ሆነው ሰርተዋል። ከክልል ፕሬዝዳንትነት ተነስተው የመከላከያ ሚኒስትርም ሆኖ መስራታቸው የሚታወስ ጉዳይ ነው። የመንግስትን ለውጥ እንዲመጣ የአንበሳውን ድርሻ ወስዷል አቶ ለማ የብልጽግናን ፓርቲ ከተቃወሙት የመጀመሪያ ሰው ናቸው። እንግዲህ አድማጮቻችን፣ ተመልካቾቻችን ይህንን ጉዳይ መላዋ ኢትዮጵያ ህዝብ አማራ ብትሉ ትግራይ ብትሉ ደቡብ ብትሉ ሶማሌ ብትሉ በውል በደንብ አድርጎ የሚያውቅ ጉዳይ ነው። ይህም ልታወቅ የቻለበት ዋናው ትልቁ ምክንያት ለውጡን በሚመለከት ነው የለማ ቲም ተብሎ ከአማራ ክልል ከተለያዩ የተውጣጡና ድጋፍና ትብብር የተደረገበት የኢትዮጵያ ታሪክ ለመጀመሪያ ጊዜ እንግዲህ ለውጥ የተደረገው ለውጥ የመጣው በእነዚህ ሰዎች አማካኝነት ነው። አሁን ብልጽግና እንግዲህ በኦሮሞ ፖለቲካ ውስጥ ጥሩ ስራ ይሰራሉ ተብሎ ህዝብ እይታ የሚያደርግባቸው አንዳንድ ፖለቲከኞችን ከቻለ ሙሉ ለሙሉ የማጥፋት ስራ ነው። ባቴ ኡርጌሳን አይታቸዋል። ባቴ ኡርጌሳ የኦነግ የፖለቲካ ኦፊሰር ሆኖ የሚያቀርባቸው የሚያደርጋቸው ኢንተርቪዎች ህዝብ ለህዝብ የሚያስማማ እንጂ ሌላውን ብሄር ከሌላው ብሄር የሚነጥል ፖለቲካ አይደለም ሲያደርጉ የነበሩት። እውነት ለመናገር ከሆነ እንደ ኦነግ የፖለቲካ ኦፊሰር ሆኖ በቴርጌስ አይታቸዋል። እያንዳንዱ ኢንተርቪያቸው ላይ ስትሰሙ አንድም ብሄር ብሔረሰብን የሚነካና ብሄር ብሔረሰብን ገለልተኛ የሚያደርግ ንግግር አላደረጉም። ይሄ ደግሞ ለብልጽግና ትልቅ ውድቀት ነው። ምክንያቱም ከኛ በስተቀር የኦሮሞን ህዝብ አለውልህ የሚል ለኦሮሞ ህዝብ ወኪል የሚሆን መኖር የለበትም ነው። ብልጽግና እኛ ብቻ ነን መታየት ያለብን ሌላውን መግደል። አይታችሁ ከሆነ ብልጽግና የዝንጀሮ አካሄድ ነው የሚሄደው። ዝንጀሮ ወንድ ልጅ ከወለደች ደብቃ ነው የምታሳድገው። አባትየው ይገላል። ወንድ ልጅ እንዲያድግ አይፈልግም ያለሱ በስተቀር ቀጠናውን በሙሉ ተቆጣጥሮ ወንድ እሱ ብቻ እንዲሆን ነው የሚፈልገው። ብልጽግናም እንዲህ አይነት የፖለቲካ አካሄድ ነበር ሲያካሄድ ነበረው። በኦሮሞ ህዝብ ዘንድ ተቀባይነት ያላቸውና ተወዳጅነት ያላቸው፣ ተሰሚነት ያላቸውና ተጽዕኖ ፈጣሪ የሆኑ የኦሮሞ ፖለቲካዎችን ሲገል ነበር ሲያስር ነበር። ይህንም በውል ተመልክተናል። በቴዎርጌሳም ከተገደለው ግድያ አንዱ የኦሮሞን ህዝብ እይታና ተቀባይነት ቅብልነት ያገኛል በሚል ፍራቻ ነው። አሁንም አቶ ለማ መገርሳ በኦሮሞ ታሪክ ውስጥ ስልጣንን ለምንድን ነው አሳልፎ የሰጠ ተብሎ ከፍተኛ ትችት ተነስቶ ነበር። በህዝብ ዘንድ ተቀባይነትና ተወዳጅነት ነበር፣ ምንም ነጥብ አልተያዘበትም። የኦሮሞ ህዝብ እይታው ለማ መገርሳ መጣው ብሎ ሆነ ፓርቲ ከፍቶ ቢንቀሳቀስ ብልጽግና ላይ ተጽዕኖ መፍጠር ስለሚችል ብልጽግና ይህንን ስለሚያውቅ አስቀድሞ የማስደንገጥ ስራዎችን እየሰራ ይገኛል ማለት ነው በደህንነቶቹ በኩል። ሰባት የለማ መገርሳ ቤተሰቦች ወንድሙን ጨምሮ የእህቱን ልጅ ጨምሮ መታሰራቸው ተሰምቷል። እንግዲህ በምስራቅ ወለጋ አካባቢ ነው ይሄ የሆነው። የለማ መገርሳ ቤተሰቦችም ወጣ ባለ ቦታ እንደምኖሩ ነው የተገለጸው። በሌላ መረጃ በአማራ ክልል ሰሞኑን እንግዲህ የድሮን ጥቃት ተጠናክረው ቀጥሏል፣ መቀጠሉ እንግዲህ ይሰማል። አሁንም በተለያዩ ቦታዎች ላይ የድሮን አሰሳ እየተደረገ ይገኛል። አገዛዙ በአየር ኃይል እግረኛን የማገዝ ስራን ይሰራል። ፋኖ በርካታ ሰራዊትን አሰልጥኗል። በርካታ ሰራዊትም እየተቀላቀለው ይገኛል፣ እሱም እያሰለጠነ ይገኛል። ይሄንን ስብስብ በአየር ካልበተን በስተቀር ለእግረኛ ስጋት ነው ብለው በሸዋ ከተናም የአየር ቅኝት ተደርጓል። ከአምሳ በላይ ቦታዎች ላይ ጥቃት ይፈጸማል ተብሏል። ህብረተሰቡ ጥንቃቄ እንዲያደርግ መልዕክት እየተላለፈ ይገኛል። አድማጮች ተመልካቾች፣ እንግዲህ ይህንን ጉዳይ በእያንዳንዱ ፕሮግራማችን ላይ የጥንቃቄ መልእክት እያስተላለፍን ነው የምንገኘው። ምክንያቱም ሁለት ዓመት ሊጠናቀቅ ጥቂት ወራቶች ብቻ የቀሩት የአማራ ክልል ጦርነት በእግረኛ ምንም ነገር ፍንክች ልል እንዳልተቻለ የተገለጸበት ሁኔታ ነው ያለው። እነሱ ደመሰስን፣ ጨረስን የሚሉት የአፍ ታሪክ መታየት የለበትም። መሬት ላይ ያለው እውነታ ግን አንድም ወደ አማራ ክልል እየገባ እዝ ወይም ኮር ስራ ጨርሰናል ብሎ የወጣ ሀይል የለም ይሄ ምንድን ነው የሚያሳየው? ክልሉ ላይ ጠንከር ያለ ጦርነት እየተደረገ እንደሚገኝ በቂ ማሳያዎች ናቸው። ስለዚህ በአሁኑ ሰዓት ከአገዛዙ ሰራዊት ውስጥ ፋኖን የሚቀላቀሉ ወታደሮች በብዛት አሉ። እንዲሁም ደግሞ በክልሉ ውስጥ የሰለጠኑት አድማ ብተናና ፖሊስና ሚሊሻ አባላቶችም ፋኖን እየተቀላቀሉ ይገኛሉ። ስለዚህ ይሄንን ፋኖን በብዛት እየተቀላቀለ ያለውን ኃይል በእግረኛ ብቻ ሳይሆን የአየር ኃይል ሽፋን ያስፈልጋል ተብሎ ትኩረት ተሰጥቶበት የድሮን ጥቃቱ ይቀጥላል። ተተኳሾችም ወደ አማራ ክልል የተለያዩ ቦታዎች ላይ መግባታቸው መረጃዎች አመላካች ናቸው። በተለይ በዓልን ምክንያት በማድረግ ከበዓል በኋላም የሚደረጉ እንቅስቃሴዎች ሊኖሩ ስለሚችሉ ወደ ሀምሳ እስከ ስልሳ ቦታዎች ነጥብ ተደርጎበታል። እነዚህ ቦታዎች ላይ ላማ እስኪገቡ ድረስ ብቻ ነው የሚጠበቀው የሚል መረጃ እየወጣ ይገኛል። ከአማራ ክልል ህዝቡ ጥንቃቄ እንዲያደርግ መልእክት እየተላለፈ ይገኛል። አሁንም በድጋሜ ጥንቃቄ እንዲደረግ እንላለን። በሌላ መረጃ በሸዋ ቀጠና በሸዋ ሮቢት በቅርብ ርቀት ከፍ አስፋቸው በተባለ ቦታ የተሰራው የደፈጣ ጥቃት ተፈጽሟል። እንግዲህ ያገዛዙ ጦር ላይ ጉዳት ደርሷል። በመኮይ ከተማ በፖሊስ ጣቢያ ላይም ጥቃት ተፈጽሟል። ሰባት የመንግስት ወታደሮች መያዛቸው ተሰምቷል። በሚሊሻና በአድማ ብተና ካምፕ ላይም ጥቃት ደርሷል። በዚህ ቦታ በዚህ የተበሳጩት የመንግስት ኃይሎች ወደ ቤተክርስቲያን የሚሄዱትን ባጃጅ ውስጥ ያሉትን ምዕመናን ላይ ጉዳት አድርሷል። ተኩሶ በንጹሐን ላይ እንግዲህ ወደ 19 ክላሽ ገቢ ሆኗል። 190 ተተኳሾች ፋኖ እጅ መግባቱ ተሰምቷል። በመከላከያ ውስጥ እንግዲህ መረጃ በመስጠት የሚታወቀው ዋና አስተዳደር ዛሬ በፋኖ እርምጃ ተወስዶበታል። በዛው በሸዋ ቀጠና ልዩ ቦታው አዝጉሬ በተባለ ቦታ ላይ ነው። እንግዲህ ማንገድ እየመራ ባለበት ሰዓት ላይ ነው። በተሽከርካሪ ላይ ጥቃት ተፈጽሞ ጉዳት የደረሰ ተብሏል። ከሱ ጋር የነበሩትን ጉዳት ደርሶባቸዋል። እሱ እስከወዳኛው ተሸኝቷል። አስጉሬ በተባለው ቦታ ነው እንግዲህ ጥቃቱ የተፈጸመው ነው የተባለው። ደብረ ብርሃን አቅራቢያም በተፈጸመው የድሮን ጥቃት ጉዳት ደርሷል ተብሏል። እንግዲህ በዚህ ቦታ ለሶስተኛ ጊዜ ነው እንግዲህ የድሮን ጥቃት የተፈጸመው ነው የተባለው። አድማጮቻችን፣ ተመልካቾቻችን የሸዋ ቀጠና ነው። በተመሳሳይ አራት ሰው የፋኖን ካምፕ ጠቁመው ለማስመፍታት የሞከሩት ሰዎች በፋኖ ቁጥጥር ስር ውሏል። በሸዋ ደራ ወደ ቤተክርስቲያን ሲሄዱ የነበሩት አስራ አራት ሰው ቆስሏል። 11 ሰው ተገሏል። ንጹሃን ላይ እንግዲህ እርምጃ ወስዷል። በደራ ወረዳ በደራ ወረዳ ትላንትና መረጃ ሰጥናችሁ ነበር። ወደ 14 ሰው የቆሰለ ሲሆን 11 ሰው ተገሏል። በሌላ መረጃ ትላንትና በወንጂ ቆሎላ የድሮን ጥቃት ተፈጽሟል። ከትላንትና ወዲያ እንግዲህ በሞጣ አቅራቢያም ሰዴ በተባለው ቦታ በሁለቱም በኩል ጉዳት ደርሷል። ከባድ ውጊያን የተደረገው ስልሳ የመንግስት ኃይል ተማርኳል። በርካታ የቡድንና የነፍስ ወከፍ መሳሪያም በፋኖው እጅ ገብቷል። ሌላው የአማራ ክልል ርዕሰ መስተዳደር የትውልድ ሰፈር እናርጅና ውጋ በድሮን በርካቶች ተገሏል። እንግዲህ የትውልድ ሰፈራቸውን በድሮን እያስደበደቡ ይገኛሉ። ተመስገን ጥሩኔም እንግዲህ ባህርዳር ላይ አንዳንድ ስብሰባዎችን በሚያካሄድበት ጊዜ ተወልዶ ያደገበት ሰፈር በከባድ መሳሪያ ሲደበደብ ነበር። በተለይ ገደብ ወይራ፣ የተመስገን ጥሩኔ የትውልድ ቦታ ወይራ፣ አልማ ያረጋ ከበደ የትውልድ ቦታ ደግሞ ገደብ፣ ቤተሰቦቻቸውን በጥቃቱ ተገኝቶበታል ተብሏል። እንግዲህ የአማራ ክልል ባለስልጣናት ናቸው እንግዲህ ብለው ሰፈራቸውን በድሮን እያስደበደቡ ይገኛሉ። በዚህ በድሮን ጥቃት ውስጥ የናረጋ ከበደ የቅርብ ዘመድም የተገኘበት ሁኔታ መኖሩ ተሰምቷል። በሌላ መረጃ ምዕራብ ወሎ ጎረንጂ ማካፍታ በርካታ ውጊያ ሲደረግ ነው የዋላው። ውጊያው እስከ ምሽት 12 ሰዓት ድረስ ውጊያ ሲደረግ እንደነበር ተገልጿል። አድማጮቻችን፣ ተመልካቾቻችን ወሎ ቀጠና ነው ይሄ። ሌላውም የውሀት ታጣቂ የውሃት ትጥቅ መፍታት ላይ ሌላ ጥያቄ አንስቷል። እኛ በቁርጠኝነት የዲዲአር ስራን እየፈጸምን ነው፣ የፌዴራል መንግስት ደግሞ የፕሪቶሪያውን ስምምነት ተግባራዊ ማድረግ አለበት የሚል ድስኩር እያሰሙ ይገኛሉ። ይሄ ማለት ምን ማለት ነው? የተወሰኑ እንግዲህ የትጥቅ መፍታት ስራዎችን አሁን እየሰሩ ይገኛሉ እነሱ። የፌዴራል መንግስት ደግሞ የፕሪቶሪያውን ስምምነት ምናልባት የማንነት ጥያቄ የሚነሳባቸው ቦታዎችን እና ተፈናቃዮችን ወደ ቦታ የመመለስ በዚህ ተፈናቃዮች ወደ ቦታ የመመለስ ሂደት ውስጥ ደግሞ ህዋት ተፈናቃዮቻችንን የሚጠብቁ ታጣቂዎች አብሮ ይመለሱ፣ ቢሮችንም መዋቅራችንም አብሮ ይመለስ አይነት ነገር የፕሪቶሪያውን ስምምነት ፌዴራል መንግስት ተግባራዊ ያድርግ ነው። ምናልባት የፌዴራል መንግስት ይህንን ጉዳይ ተግባራዊ የማያደርግ ከሆነ ወደ ስራችን እንመለሳለን አይነት ዛቻ ነው እንግዲህ ህዋት በሌላ አይነት መልኩ እያደረገ ያለው። እነሱ አሁን ቀድሞ መገኘታቸውን ነው እያሳዩ ያሉ ህወሀት እንግዲህ በፖለቲካ ቀደም ያለ ነው ያልንበት። ዋናው ትልቁ ነገር ምንድን ነው? አንድ ሰዎች አንድ እርምጃ ሲራመዱ ህወሀት አንድ እርምጃ ባላንስ አድርጎ ሁለት እርምጃ ተራምዶ የመጠበቅ አይነት ነገር ነው እንግዲህ እየተናገረ የሚገኘው። አድማጮቻችን በሌላ መረጃ በዓልን ምክንያት በማድረግ እንግዲህ ወደ አማራ ክልል የሚጓዙ የበዓሉ አክባሪ ግለሰቦች ችግር እንደገጠማቸው ለዶቼ ቬሌ ተናግሯል። አብዛኛው ማህበረሰብ እንግዲህ በዓልን ከቤተሰብ ጋር ለማሳለፍ እንደተቸገሩ ነው ዶችቬሌ የዘገበው። በተለይ በጎጃም ቀጠና እና በወሎ ቀጠና ዶችቬሌ ያነጋገራቸው ይህንን መረጃ አግኝቷል። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በግንባር መረጃዎች እንገናኛለን። መልካም ጊዜ እንደሆነላችሁ እመኛለሁ። መልካም ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት እጠይቃለሁ። መልካም ውለው።